የወፍ ጎጆ ፈርሃን ቱርካንን ጭፈራ ቤት አቅፋት የተነሳው ፎቶ ቱርካን በሁሉም ሰው ዘንድ መገፋትና ውግዘት ቢደርስባትም ከዚህ ነገር ጀርባ ሚኒ እንዳለች ተናግራ እርጉዟ ሚኒ ላይ መጥፎ ነገር እንዳይደርስባት ስላልፈለገች ቱርካን ራሷን ማስወገዙን ቀጥላለች። ይህንን በጋዜጣ የወጣውን አስነዋሪ ተግባር የሚያውቁት ቤተሰቦቿ መሆኑ ሶመር ጉዳዩን ግልጽ እንድታደርግላቸውና ከነገሩ ጀርባ ማን እንዳለ ቢጠይቋትም ለመናገር ፍቃደኛ አልሆነችም በዚህ መሃል ሁሉም ይጨነቃሉ እውነቱን ለማውጣት ሁሉም የየራሳቸውን መንገድ ጉዞ ጀምረዋል ሶመር ዜናውን ያቀረቡትን ጋዜጠኞች እያሳደደና እያስፈራራ እውነቱን ሊያውጣጣ ይጥራል ዳሪያ ከሶርደር ጋር መጠጥ ቤት ድረስ ሄዳ ስለ ዛ ቀን ሁኔታ ታጠያየቃለች የሶመር አባት ሚኒንና ባሏን በተለያየ መንገድ ሊያውጣጣ ይሞክራል ሰዲቅና ነስሪን ደግሞ ቱርካንም መጨቅጨቅ ይዘዋል። በዚህ መሃል የቤተሰቦቿ ጥርጣሬ፣ የሰፈሩ ሰው የውግዘት ዓይን የሰው የሶመር ዘለፋ የሩቻን ስድብ ተቀላቅሎ ናልዋን ያዞረው ቱርካን የመሰናበቻ ደብዳቤ ጽፋ ለሶመር ከላከችለት በኋላ የመድኃኒት ክምር ይዛ ወደ መኝታ ቤቷ ትገባለች። በሌላ በኩል ሶመር ደብዳቤውን ይከፍተዋል። ደብዳቤው ውስጥ ሁለት ቀለበቶች ሸልኮ መሬት ላይ ወደቁ። ሶመር ቀለበቶቹን አንስቶ ደብዳቤውን ከፍቶ ማንበብ ጀመረ። ለሱ ያላትን ፍቅር ጨምራ በጻፈችበት በዚህ ደብዳቤ ውስጥ በሕይወት ተስፋ እንደቆረጠች እና በሕይወት ትግል ተረታ እጃዋን እንደ ሰጠች ካሰፈረች በኋላ በመጨረሻ እየተሰማኝ ካለው ሥቃይ ለመዳን እስከ ዘላለሙ ማሸለብን መርጫለሁ ብላ ደብዳቤውን ትዘግዋለች። ሶመር ደብዳቤውን አንብቦ ሲጨርስ በፍርሃት ይንቀጠቀጣል። ቱርካን መድኃኒቶቹን አንዴ ትውጣቸዋለች። መዳኒቱ ራሷን ያስታትና በደም አካሏን እየጎተተች ከቤት ወጣለች። በደም ትንሽ እንደተራመደች አዞራትና ተዝገርግር አልትወርቅ ስትል ሶመርከየት መጣ ሳይባል እጇን ይዛታል። ቱርካን ደንገጣ ታየዋለች። ቱርካን ምንም ነገር ቢፈጠር ሁሌም፣ ሁሌ ማምንሻለሁ። በፍጹም እንድታለቅሽ አልፈልግም። መቼም ልለይሽ አልፈልግም። ሁሌም ሳፈቅርሽ ይኖራለሁ። ብሎ እጇን አጥብቆ ይጨብጠዋል። ሁሌ ማፈቅርሃለሁ ትላለች ቱርካን። በፍቅር እጅ ለእጅ ተያይዘው ሲጓዙ ቱርካን ያዞራትና ልትወርቅ ስትል ሶመር አቅፎ ይሳታል። ቱርካን ተዝለፍልፋ እጁ ላይ ትወድቃለች። ሶመር ይዟት ወደ ሆስፒታል ይከንፋል። በሌላኛው ትዕይንት ነስሪን ሰዲቅ፣ ዶንሽና ነዘይት ከፍርድ ቤት ተደውሎ ቤታችሁን ለመለካት የሚመጣ የመዘጋጃ ባለሙያ አለ፣ በተባሉት መሰረት ቤታቸውን ሊለካ የሚመጣውን ሰው ቁጭ ብለው ይጠባበቃሉ። ሁሉም ቤታቸውን ለምን እንደሚለቁት ግራ ገብቷቸው ተጨንቀዋል። በሩ ተንቋቋ፣ ሁሉም ደነገጡ። ዶኒስ ተነስታ በሩን ከፈተች። ፋቴ ከጠበቀውና ከመዘጋጃ ባለሙያው ጋር ወደ ውስጥ ይገባሉ። ምንድን ነው ይላል ሰዲቅ። ደንበኛዬ ፋቲ የዚህም ቤት ውርስ በተመለከተ የውርስ ጥያቄ አቅርቧል። እናም በሕጉ መሠረት ቤቱ ተለክቶ ግምት ይወጣለታል። ከዛም ተሽጦ ለቤተሰቡ ይከፋፍላል ይላል ዳኛው። ሁሉም ይደነግጣሉ። የመዘጋጃ ባለሙያው ቤቱን እየዞረ ለክቶ ይሄዳል። ሰዲቅ የልብ ድካሙ ተነስቶ ያዞረውና ይቀመጣል። በሌላኛው ትዕይንት ዳሪያና አካን ቱርካን ከፍርሃን ጋር ፎቶ ወደ ተነሳችበት መጠጥ ቤት ሄደው ጉዳዩን ለማጣራት ሲሞክሩ የመጠጥ ቤቱ ባለቤት ከአካን ጋር ግጭት ይፈጥራል። ዳሪያ ሩጣ ከመጠጥ ቤቱ ወጣ፣ ሰርደርን ትጠራዋለች። በቀጠለው ትዕይንት ሶመር በቱርካን ሁኔታ ተጨንቆ ከወዲያ ወዲህ ሲንጎራደድ፣ ነርሷ ወደ እሱ መጥታ አትጨነቅ፣ መድኃኒቱን እየወጣንላት ነው፣ ደህና ትሆናለች። ላያት እችላለሁ ይላል ሶመር። አይ፣ ትንሽ ቆይ፣ ትንሽ ቆይ ትታያታለህ፣ ትለዋለች። በዚህ ጊዜ ጓደኛው ሳንዱክ ይመጣል። ሶመር ሶመር፣ ድንገት ስልክ ይደወልለታል። የመጠጥ ቤቱ ባለቤት ነበር። ሄሎ ይላል ሶመር። ሰው ከምትልክ ወንድ ኮንክ ለምን ራስ አትመጣም? ሶመር ስልኩን ዘግቶ ለመሄድ ሲነሳ ጓደኛው ይዘዋል። የት ነው የምትሄደው? እየደወለልኝ የፈራን ወንድም ነው። ልክ ላስገቦ ይገባል። ቱርካን እንደዚህ እንድትሆን ያደረጓት እነሱ ናቸው እያል በቃ ብሎት ደግሞ ደውሎ ይዘትብኛል። ግዴለም አንተ እዚሁን ለቱርካን ታስፈልጋት አለ። ማድረግ ያለብኝን ንገረኝ፣ ያደርገዋለሁ ይለዋል ጓደኛው እሺ በሚገባ ትምህርት ስጠው እና መጠጥ ቤቱን አሽገው አለው። ጓደኛው ትዕዛዙን ተቀብሎ ይሄዳል። በቀጠለው ትዕይንት ዳሪያ እና ሶርደር ወደ መጠጥ ቤቱ ሲሮጡ መንገድ ላይ ሃካን ሲሮጥ ያገኙታል። ተደበቁ ተደበቁ፣ ብዙ ሰዎች እየተከተሉኝ ነው ተደበቁ ይላል አካን። ዳሪያ እና ሶርደር ፈርተው ይደበቃሉ። ነገር ግን በመንገዱ ዝር የሚል ሰው የለም። ዳሪያ እና ሶርደር በአካም ፍርሃት ላይ ይቀልዱበታል። አካን ተበሳጭቶ ሩደን ካልደበደቡ ይላል። ዳርያ ትናደድና ትታቸው ትሄዳለች። በሌላ በኩል ነዘይት የፋቴ ጠበቃ እግሩ እንደወጣ ጠብቃ ፋቲን ትደበድበዋለች። አንተ ውሻ እንዴት እንደዚህ ታደርጋለህ? አንተ ውሻ ጭራሽ ብለህ ብለህ ቤቱን ልሸጠው ነው እያለች ትደበድበዋለች። ልቀቂኝ፣ ልቀቂኝ፣ ጎኝ ለልጄ ነው፣ ልጄን ምን አውርሳታለሁ? ልቀቂኝ ይላል ፋቴ ዝም በል አንተ ቆሻሻ፣ ዝም በል ነውጣ እያለች እየደበደበች ታስወጠዋለች። ፍርድ ቤት እንገናኛለን፣ በቀላሉ የምንላቀቅ እንዳይመስላችሁ እያለ የዛተባቸው ይወጣል። ሁሉም በብስጭት ይንገበግባሉ። ዶኒሽ ፋቲ እሷን እያየ ለልጄ ብዬ ነው ማለቱ ከንክኗት ትብሰለሰላለች። በቀጠለው ትዕይንት ሶመር ተፈቅዶለት ቱርካን ወደተኛችበት ክፍል ይገባል። ቱርካን ተኝታ ነበር። ቱርካን ደናነሽ፣ ደናነኝ። ለምን እንደዚህ ያደረግሽ? ተስፋ ቆርጬ ነበር ሶመር። እባክሽ፣ እባክሽ ሁለተኛ እንደዚህ አይነት ስህተት እንዳትሰሪ። በዚህ አስቸጋሪ ጊዜ ብቻሽን ስለ ተወኩሽ ይቅርታ። ሶመር ድንገት እንባው ያመልጠውና ማልቀስ ይጀምራል። ፈርቼ ነበር ያጣዎሽ መስሎኝ፣ በጣም ፈርቼ ነበር። አትዘን ሶመር። ሕይወቴን ስላዳንክልኝ አመሰግናለሁ ትላለች ቱርካን። ቱርካን የሶመርን እጅ አጥብቃት ይዘዋለች። እኔ ባልደርስልሽ ኑሮ ቆይ እና አንድ ነገር ብቶኝስ? ለምን እንደዚህ ታደርጊያለሽ? ሶመር በቃቶ ሁሉም አልፏል። ከዚህ በኋላ ብቻዬን አትተወኝ። መቼም ከጎንሽ አልለይም ይላል ሶመር። ሶመር የቱርካንን እጅ ይስማል። መቼም አልለይሽም ቃል እገባለሁ ይላል ሶመር። ሁሉም ነገር ህልም መሰለኝ ትላለች ቱርካን። እውነት ነው ይላል ሶመር። በመቀጠልም ቱርካን ሰሞኑን የተሰማትን የመገለል ስሜት እያለቀሰች ተወሯለች። ሶመር እምበዋን ይጠርቀዋል። ከዚህ በኋላ ሁሉንም ነገር አብረን እንወጠዋለን ቃል እገባልሻለሁ ይላል ሶመር። በቀጠለው ትዕይንት ሰዲቅ፣ ነዘይትና ነስሪን ቁጭ ብለው ስለ ነገ መውደቂያቸው ሲጨነቁና ምን ማድረግ እንዳለባቸው ሲመካከሩ ቆይተው ነስሬን ወደ ኩሽና ቤት ስትገባ የፋቲ ጉዳይ ሲከነክናት የቆየችው ዶኒሽ ስለምን ልጄ እያለ ሲያወራን እንደነበር ነበር ትጠይቃታለች። ነስሬን የምትመልስላት ብታጣ እያለቀሰች ወሬውን ትቀይረዋለች። በሌላኛው በኩል ፋቲ ከሩቻን ጋር ተገናኝተው ቀጣይ ማድረግ ስላለባቸው ነገር ይመካከራሉ። በመቀጠልም ፋቲ ነስሬን በእሱ ላይ ያደረሰችውን በደል ለሩቻን ይነግራታል። እርጉዝ ሚስቱን ለተሻለ ሥራ ወደ ጀርመን በሄደበት ሚስቱ እንደወለደችና በወሊድም እንደሞተች ከዛም የወለደችውን ልጇን ንስሬን ቀምጣ ከእሱ ቀምታ እንዳሳደገቻት ይነግራታል። ሩቻን ይህንን ስትሰማ ትደነግጣለች። ሩቻን ጉዳዩ ትልቅ ወንጀል እንደሆነና በዚህም ሊከሳቸው እንደሚገባ እየነገረችው እያለ ጠበቃው ይመጣል። ሩቻን ጉዳዩን ለጠበቃው ትነግረዋለች። ይሄ ትልቅ ወንጀል ነው፣ እስከ ዐሥራ ሁለት ዓመት ድረስ ያሳስራል፣ ተጠያቂ የሆነው ሁሉ ይቀጣል፣ ይላል ጠበቃው። ይህን የፋቲ ልቡ ይነሳሳል። በቀጣይ ትዕይንት ነስሪን ሰዲቅን ሀገሩን ጥለው ወደ ሌላ ቦታ እንዲሄዱ ትጠይቀዋለች። ሰዲቅ በበኩሉ የልጅነት ትዝታዎቼ ሁሉም ትውስታዎች የዚህ ቤት ናቸው በመጨረሻ ትቼ መሄድ አልችልም፣ ሌላም ሰው ሲኖርበትም ማየት አልችልም ይላል። ጭንቅ ጥብብ ያላት ነስሪን ታለቅሳለች። በሌላ በኩል ንዘየት ቤት ስትገባ ቱርካንን ታጣታለች። ወደ መኝታ ቤቷ ስትገባ ደብዳቤ አልጋዋ ላይ ታገኛለች እናም እያለቀሰች ታነቧለች። በሌላኛው ትዕይንት ሶመር ቱርካንን ሆስፒታል እየተንከባከባት ነው። ስልኩ ይጠራል። ነዘይት ነበረች። ነዘይት እያለቀሰች የቱርካንን መጥፋት ትነግረዋለች። ሶመር አታስቢ አክስቴ ከኔ ጋር ናት፣ ቆይ ላገናኝሽ። ስልኩን ለቱርካን ይሰጣታል። ቱርካንም ትንሽ አሟት ሆስፒታል እንደሄደች ትነግራታለች። በሌላኛው ትዕይንት ሰዲቅ ፋቲ ወደሚያዝወትርበት መጠጥ ቤት ሄዶ እየጠበቀው ነው ፋቲ ይመጣል ማን ነው ቤተሰባችንን ቤተሰባችን እንድትበታትን የላከህ ማንም አላከኝም ራሴው ነኝ ይላል ፋቲ ፋቲና ሰዲቅ ለረጅም ሳት ሲጨቃጨቁ ቆይተው ይለያያሉ በሌላ በኩል ነዘይት ሆስፒታል ሄዳ ቱርካንን ታገኛታለች ሶመር ምሽት ላይ በዶክተሮቹ ፈቃድ ቱርካንን ይዟት ሲወጣ ሩቻን ደውላ ወደ ቤት እንዲመጣ ተጠየቀዋለች ሶመር እንደማይመጣ ይነግራታል። ሩቻን ሶመርን ስታወራው የሳል ድምፅ ሰምታ ማን እንደሆነች ትጠይቀዋለች። ሶመርም ማንም እንዳልሆነች ነግሮ ስልኩን ይዘጋዋል። ሶመር የመኪናውን በር ከፍቶ ቱርካንን መኪናው ውስጥ ያስገባታል። ሩቻን ሶመርን ስልክ ስታወራው የሰማችው የሴት የሳል ድምፅ ጥያቄ ፈጥሮባታል። በሌላኛው ትዕይንት ነዝሪን ታማ ከተኛችበት ዳሪያ ትቀሰቅሳትና ራት ሊበሉ ሲቀርቡ የበሩ ደውል ይጮኋል። ነስሪን ተነስታ ትከፍተዋለች። ቱርካንና ሶመር በር ላይ ቆመዋል። ሶመር በእጁ የያዘውን አበባ ለነስሪን ይሰጣታል። ነስሪን ትቀበሏለች። ሶመርና ቱርካን ወደ ውስጥ ይገባሉ። ዳሪያና ዶንሽ ቱርካንን ሲያዋት እየተፍለቀለቁ ተነሥተው ያቅፏታል። ለረጅም ሰዓት ዝም ብሎ ሳያት የቆየው ሳዲቅ ተመቀመጫው ተነሥቶ ቱርካንን ያቅፋታል። ይቅርታ አድርጊልኝ ልጄ ይላታል። ይቅር በለኝ አባዬ። ሰዲቅ ልጁን አቅፎ ከሳመ በኋላ ሶመርን ያየዋል። ከአሁን ጀምሮ ቱርካን ላይ ምንም ነገር እንደማይደርስባትና መቼም ቢሆን ከጎኗ እንደማልለይ ቃል እገባለሁ ይላል። ሶመር ይህንን ተናግሮ የሰዲቅን ጉልበት ይስማል። ሰዲቅ የሶመርን ጉንጭ ይስመዋል። የሁሉም ፊት በደስታ ይበራል። ወዲያው ተሰባስበው ራት መብላት ይጀምራሉ። ስላዳመጣችሁን እናመሰግናለን ቀጣይ በሌላ ክፍል እስክንገናኝ ድረስ ሰላም ሁኑ።